ሰውና በጣም ያከበርኩትና ትክክለኛ ምክር የሰጠኝ ሰው ነው እና አንድ ትልቅ ዛፍ አለ፣ ማይንቀሳቀስ በቃ ነፋስ ሊያስወድቆ ማይሽ ጠንካራ ዛፍ ማለት ነው። ሄደች ብትደገፊው ተወርቅ ያለች ወይ አለኝ። እንዴ አልወርቅም። ሌላ ዛፍ ላይ ደግሞ ሚበላ ውል ነፋስ ሊሰብሮ የሚችል ዛፍ ላይ ብትደገፊ ሳትወርቂም አለኝ። እንዴ እንዴት አልወርቅም ማለት የወርቃ ሊያዘፍ ዛፍ ራሱ ውድ ቤተሰቦቼ ዛሬ በአዲስ መጥቻለሁ። ነባን በአዲስ ይዤላችሁ መጥቻለሁ። እንግዲህ እንደሰማችኋት በአዲስ ዛሬ ለምስጋና መታለች ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዳትረሱ። ለምታበረታቱኝ እጅግ በጣም አርጌ አመሰግናለሁ ማለት ነው። ውድ ቤተሰቦቼ አሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የሙነሲማ የቻናል ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ አልሐምዱሊላህ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል። ውድ ቤተሰቦች ዛሬም እንደተለመደው አዲስ ቪዲዮ ይዤ መጥቻለሁኝ። ነባን እንደሰማችኋት እንግዲህ ዛሬ ለማመስገን ነው የመጣችው። ከጎኔ ስላላችሁ፣ ይሄን ያክል ሰው ይኖረኛል ብዬ አስቤ ማላቀውም ነበር። አስደስታችሁኛል እና በጣም ነው የማመሰግነው ብላ ዛሬ እንግዲህ ለምስጋና መጥታለች ማለት ነው አንዳንዴ በህይወታችን አንዳንድ ነገሮች ሲገጥሙን በቃ ህይወት ያበቃች በቃ ደካሞች ማናደርግ ማንችል በቃ ወርቀን ማንነሳ አይነት ስሜት ነው የሚነሳን፣ እና ህይወት አንዳንዴ እንደሁም ወርቀን ስንነሳ የበለጠ ትምህርት ነው የምታስተምረን ማለት ነው። የበለጠ ጥንካሬ እንዲኖረን የበለጠ ካሳለፍ ነው ህይወታችን የበለጠ ትግት ብለን ሰርተን የምናስብበት ቦታ እንድንደርስ ነው የሚያስተምረን ህይወትና የሰው ልጅ ወርቁ ሲነሳ በቃ ወይም ከስሮ ደግሞ ሲያገኝ የበለጠ ውጤታማ የሚሆነው ያ ነው ማለት ነው። ውድ ቤተሰቦቼ ዋናው ጤና ነው፣ ለሰው ልጅ ዋናው ጤና ነው፣ ሌላው ትርፍ ነው ማለት ነው። እና እንግዲህ እህታችን ነባ መድረስ አለብሽ ቦታ ትደርሻለሽ። አንቺ ብቻ ጠንክረሽ ስሪ ማለት ነው። ብዙ ሰው ይወድሻል፣ ሰብስክራይብ እያደረጉሽ ነው። አሁንም ታድጊያለሽ። ሞኒም እንደምትኝ ተስፋለን ተስፋ አለን። እንግዲህ ሞኒ ምልሆ ክፍያም ሊጀምርልኝ ነው አካውንቲን ወደ ራሴ አምጥቻለሁ ብላለች። እና ሞኒ ልትሆን አፕላይ ያረገች ይመስለኛል። ምክንያቱም አዝልቀዋለች እንትኑን አፕላይ ያረገችበትን አምጥተዋለች። እና በቅርቡ ደግሞ ሞኒ ሁነሽ ክፍያ ጀምሮልሽ ደስታሽን የምና እያድርገን፣ አላማሽ ተሳክቶልች ተሳክቶልሽ እናትሽን ለማስደሰት እናትሽን ህይወት ለመቀየር ስለሆነ ወደዚ ሚዲያ የመጣሽው ለእናቴ ስል ምንም አደርጋለሁ፣ አይደለም ሚዲያ ላይ መውጣት፣ ሕይወቴንም ማጥፋት፣ ሕይወቴንም መሰዋት እችላለሁ ለእናቴ ስል ስላሽ። እንግዲህ ደግሞ በቤተሰቦችሽ በኦዲንሶችሽ ተመልካቾችሽ ሰበብ ሆነውልሽ ሀሳብሽን አላህ ደግሞ ያሟላልሻል እንሻላ በትዕግስት በሰብር መጠንከር አለብሽ። በቃ አንቺ ወድቀሽ አለመቅረትሽ ማሳየት አለብሽ። ለሌሎች ለሌሎች እህቶቻችን ወይም ለእኛም ጭምር ራሱ በቃ ወርቀሽ አንቺ በልጠሽ መገኘት አለብሽ። ከጥሩ ሰው ጋር ደግሞ መጥተሽ በቃ እንደምትሰሪ ጥሩ ጥሩ ቪዲዮዎችን እየሰራሽ ተመልካች እንዲኖርሽ ተስፋ እናደርጋለን እና ራስሽ ተናግረሸዋል እንግዲህ አንድ ኦደንስ የሆነ ሰው አውሪ ብላኝ አወራሁት በውስጥ እና ሰዋራው እሱን ታወራሁት በኋላ በጣም ነው የቀለለኝ፣ በጣም ነው ደስተኛ የሆንኩት ብለሻል። አንዳንዴ እንግዲህ ምን አለ መሰላችሁ፣ እንዳልኩት ህይወት ለኛ ያበቃች ይመስለናል፣ በቃ የሆነ ነገር ላይ ሲበላሽብን እና ግን ከዛ በጀርባ ደግሞ ሌላ ጥሩ ነገር እንዳለ ሁሉ ማሰብ አለብን። እና መጥፎ ሰው እንዳለ ሁሉ መልካም ሰው አለ። እንግዲህ ይሄ ደግሞ መልካም ሰው ምሳሌ ሰጥቶሽ ወይም ደግሞ አንቺን የምትጠነክሪበትን መንገድ ምክር የመከረች ሰው በጣም ጥሩ ሰው ነው። ወደፊትም ታሱ ምክሮችን እየተቀበልሽ መቀጠል አለብሽ ማለት ነው። የምፈልጊውን ሀሳብ መጠየቅ ትችያለሽ። ጥሩ ሰዎችም አሉ። እንዳለው እንግዲህ የማይወዛወዝ ጠንካራ ዛፍ ብትደገፊው ይወርቃሉ። እንደ ምሳሌ የሰጠት ማለት ነው። አይወርቅም ጠንካራ የሆነ ሰው አይወርቅም፣ ግን የሚወዛወዝና ንፋስ እንደዚህ የሚያንቀሳቅሰው ዛፍ ብትደገፊው ትወርቅ ያለሽ። ስለዚህ እሱም ጥሩ ምሳሌ ነው የሰጠሽ፣ እንጂ ወደ ወዲህ የሚል ሰው ጋር ሁነሽ ህይወት ያበቃ መስሎሽ፣ ወይም ደግሞ ሁለተኛ ቪዲዮ ላይ ሁለተኛ ዩቱብ አልሰራም ብለሽ ተምታቋርጪ አላ ስብሀን አላሁ ታላ አለሽ ከጎንሽ ማለት ነው። ከዛ ደግሞ ተመልካቾችሽ አሉልሽ። ስለዚህ አንቺም እንደ ማንኛውም ሰው ተመልካቾችሽ አሉልሽ። በቃ ተመልካቾችን የሚያስደስት ተመልካቾችን የሚስብ ቪዲዮ እየሰራሽ ጠንካራ መሆን አለብሽ። በቃ በዙ በጥሩ አንደበትሽ ሰውን የምትገዥበት ነው። በቃ ባህሪሽ በጣም ደውን ደስ የሚለው ረጋ ያልሽ ነሽ። በቃ በዙ ጥንክር ብለሽ መስራት አለብሽ እንጂ ወዲቅ ያለሁና ምን ሁለተኛ አልነሳም ብለሽ ማሳየት የለብሽም፣ ነው የምለው እና ደግሞ በቅርብ ሞን ይሆነሽ እንደምናይሽ ተስፋ አለን ማለት ነው። ይመስለኛል ለው አፕላይ አድርገሻለና ተሳክቶልሽ፣ ተቀብሎሽ ደግሞ ሞን ይሆኖልሽ፣ አንቺም እንደሌሎቹ ደረሱበት ደርሰሽ ሐሳብሽ ምኞትሽ ተሳክቶልሽ ደስታሽን እና ያድርገን። አንቺ ገና ልጅ ነሽ፣ ብዙ ነገር ይጠብቅሻል፣ ብዙ ነገር መስራት ትቻያለሽ እህታችን ነባ ማለት ነው። ውድ ቤተሰቦች ላይክ ሸር ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻ ድረስ ተከታተሉ። እንግዲህ እህታችን ነባ ዛሬ በምስጋና ነው የመጣችው። ምስጋና ሆነም እንግዲህ አቅርባለች። እናንተ ባትኖሩልኝ ካላህ በታች ምን ይውጠኝ ነበር፣ ካላህ በታ ያላችሁልኝ እና በጣም ነው ደስ ያለኝ። ይህን ያክል በቃ ታስቡልኝ ያላችሁ፣ ትጨነቁልኝ ያላችሁ ብዬ አላስብም ነበር ብላለች። በውስጡም እየደወለው እያወሩኛ አይዞሽ ሽሉኛ ብላለች። ያበረታቱሽም እንግዲህ እጀዛቸውን አለ ክፈላቸው አንቺም ደግሞ ተመልካች አለኝ የሚጨነቅልኝ የሚያስብልኝ ሰው አለ ማለት ነው። ብቻዬን አደለሁኝም አላህ አለኝ፣ ካላህ በታች ደግሞ ተመልካቾች አሉ ብለሽ ጠንካራ መሆን አለብሽ። እሺ፣ ተመልካቾችሽን ማስደሰት አለብሽ። ወተሻል እንግዲህ አንድ በቪዲዮ ስለዚህ ተወጣሽ አይቀር ደግሞ ውጤታማ መሆን አለብሽ። ውጤታማ መሆን አለብሽ እሺ እና ጠንከራይ ስሪ ነው ምለው ሁላችንም ብንሆን አንድ ነገር ጀምረ ነው ከተው ነው እንከስራለን። የሆነ ተወላወል አያዋጣንም። ግን ሰብር ያስፈልጋል። ለሁሉም ነገር ትዕግስት ያስፈልጋል። ሰብር ያስፈልጋልና ትግስት አድርገን ከሰራን ሁሉም ነገር በሰብር ይቀይራል። ሁሉም ነገር በሰብር ይሆናል ማለት ነው። ውድ ቤተሰቦቼ እንደምታበረቱኝ ይህንም ተስፋ አደርጋለሁ። ላይክ እያረጋችሁ ሼር እያረጋችሁ ነባንም ደግሞ አበረታቷት ማለት ነው። አላህ ደግሞ ዋናው ጤና ነው። ጤና ከሰጠን ሁሉም ነገር ቀላል ነው። ጤና ይስጠን፣ ለሁሉም ነገር እንደርስለታለን ነው የሚለው። ሀገራችን ሰላም ሆኖ ድዋሽን ደግሞ አሚን ብለናል። ነባዬ ማለት ነው ድዋ አድርገሽልናል ለኛ ለእኛ ለመዳም ቅመሞች፣ ለስደተኞች ማለት ነው። ተናታተናት አባታችሁ ተልጆች ህይወት ወንድሞቻችሁ ተለይታችሁ በአረብ ሀገር ያላችሁ እህቶች በሰላም እናታችሁ ጋር ቤተሰባችሁ ጋር ያገናኛችሁ ብለሻልና አሚን አሚን፣ አሚን አላሁም አሚን ብለናል። አገራችን ሰላም ሆኖ ቤተሰቦቻችን ሰላም ሆኖልን ደግሞ ሰላም የምንገናኝ አለ አድርገን የእኛም ህይወት ተቀይሮ እንደ ተሰው ቤት ወተን ህይወታችንን ተቀይሮ እኛም ደግሞ አላህ ያስቴስተን ማለት ነው። በጤናችን በአፊያችን እንደመጣን አላህ በጤናችን በአፊያችን ተደስተን በሰላም ሀገራችን እንግዲህ ይመልሰን ነው የምለው። ውድ ቤተሰቦቼ ለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት ደግሞ እስኪ ረዘም አድርጋችሁ ሁለት መስመር ምናምን ጻፉ። ምንድን ነው ልብ ቅርጽ ምናምን እያረጋችሁ እንደ አንዳንድ ፊደል የምትጽፉት እንዴ? ፈራችሁ እንዴ ኮሜንት ለመጻፍ? ጻፉ፣ ኮሜንት እኮ ይጠቅማል። ምን ችግር አለው ሁለት መስመር ምናምን አድርጋችሁ ሶስት መስመር ብትጽፉ ሀበይቢ እና እንግዲህ የዛሬው ቪዲዮዬ የነባን ነው ይጀላቸው የመጣሁት ቀጣይ ደግሞ ከሌላ ሰው ጋር ዳብል ሆና ጥሩ ቪዲዮ ይዛ እንደምትመጣ ተስፋ እናደርጋለን ሞኒም እንደሚሆንላት ተስፋ እናደርጋለን እሷም ደግሞ አካውንት ከተስተካከለ በኋላ አብሬ ከሰው ጋር እመጣለሁ ብላለች እንግዲህ እውነተኛ ሰው አብረው የስራዋን የምትሰራ ሰው ታገኘች እንደምትመጣ ተስፋ እናደርጋለን። አንዳንዴ ብቻ ሲኮን ብዙም እይታ እንትን አይልም እና ደግሞ ሁለት ሲሆኑ ነው ስራው እይታ የሚኖረው። እንግዲህ ነባዬ በርቺ ነው የምለው ግን ያው ባህላል እየሆኑ ቢመጡ ደስ ይላለ። ከባድ ነው ብቻ ህይወት አንዳንዴ እምር ዱኒያ በጣም ትፈተናለች። አላህ ሂዳያ ይስጠላሁላችንም እና ሂዳ ያስጠልባችን አለ ህርጥ ብለን እንላለን። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር። ውድ ቤተሰቦቼ፣ ሰዎቼ አብራችሁ ስለቆያችሁ እጅግ በጣም አርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ባላችሁበት ቦታ ላይ ጠብቃችሁ በሰላም ደግሞ ለሀገራችን ለቤተሰባችን ያብቃን። ላለው አፍያ ጤናችንን አላይስጠን። አሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ